ሰላም ውድ የዩትዩብ ቤተሰቦች፣ ዛሬ ይዤላችሁ የመጣው ቪዲዮ ከወትሮ በተለየ መልኩ የውስጣችንን ጥልቀት የሚነካና ሕይወታችንን በሰፊው እንድንዳስስ የሚያደርገን ነው። በተለይ በዙሪያችን ባሉ ሰዎች አስተያየትና፣ ግምገማ፣ እምነትና ግፊት ሳናውቅ በምንመራበት ሁኔታ ላይ ሰፋ ያለ ብርሃን የምናበራበት ወሳኝ ጊዜ ነው። ይህንን ቪዲዮ በትኩረት እስከ መጨረሻው ከተመለከታችሁ በኋላ በእርግጠኝነት በአስተሳሰባችሁ ላይ ትልቅ ለውጥ ሊመጣ እንደሚችል አልጠራጠርም ምክንያቱም እዚህ ጋር እውነተኛ ማንነታችሁን በጥልቀት እንድትዳስሱና እንድትመለከቱ የራሳችሁን መንገድ እንድትመርጡና በራስ መተማመናችሁ በከፍተኛ ደረጃ እንዲያድግ የሚያደርጉ ወሳኝ ወሳኝ ነጥቦችን ይዘናል በሰፊው ተነትኗለን አብራችሁን ቆዩ ውድ እህት ወንድሞቼ በዚህ ውስብስብ በሆነ ዓለም ውስጥ ስንኖር በዙሪያችን ባሉ የተለያዩ ተጽዕኖዎች መታመሳችን አይቀሬ ነው። ገና ከልጅነታችን ጀምሮ በዙሪያችን የሚያስተምሩን እሴቶች፣ ከጓደኞቻችን ጋር የሚያጋሩን አመለካከቶች፣ ማህበረሰባችን የሚጭንብን ባህላዊና ማህበራዊ ግፊቶች ህይወታችንን ቀስ በቀስ ይቀይሩታል። እነዚህ የመጀመሪያ ተጽዕኖዎች እስከ አንድ የተወሰነ ደረጃ ድረስ ለእድገታችን፣ ማህበራዊ ግንኙነታችን እጅግ ጠቃሚ ሊሆኑ ቢችሉም ከጊዜ በኋላ ግን የራሳችንን ማንነት እንድንጠራጠር፣ የራሳችንን ፍላጎት እንድንረሳና የሌሎችን መንገድ በግድ የለሽነት እንድንከተል ሊገፋፉን ይችላሉ። ብዙ ጊዜ ሳናስተውለው የሌሎችን ህልም እንደራሳችን የተቀደሰ ግብ አድርገን እንቆጥራለን። የሌሎችን ፍላጎት ለማርካት ሌት ከቀን እንጥራለን። የሌሎችን እውቅና ለማግኘት እንጓጓለን። በዚህ ሁሉ ግርግር ውስጥ ግን እውነተኛ ማንነታችንን፣ ልዩ የሆነው ባህሪያችንን፣ ልባችን በእውነት የሚፈልገውን ጥልቅ ምኞታችንን እናጣለን። በውጤቱም የራሳችንን ድምፅ ከማዳመጥ ይልቅ ሌሎች ምን እንድናደርግ እንደሚፈልጉ በመገመት ያንን ለማድረግ እንሞክራለን። ይህ አይነቱ የህይወት አቅጣጫ ለከፍተኛ ጭንቀት፣ የማያቋርጥ ብስጭት፣ የውስጥ ባዶነት ስሜት እና በመጨረሻ ለደስታ ማጣት ይዳርገናል። በውስጣችን አንድ ትልቅ ክፍተት እንደተፈጠረ ይሰማናል። የሆነ በጣም አስፈላጊ ነገር ከህይወታችን እንደጎደለ ይሰማናል። የዚህ ሁሉ ችግር ዋነኛ ምክንያት ደግሞ እኛ እውነተኛ ማንነታችንን ወደ ጎን ትተን የሌሎችን ጫማ ለመጫማት በከንቱ እንሞክራለን። የራሳችንን መንገድ አንፈልግ፣ የሌሎችን ያረጀና ለኛ የማይጠቅመን መንገድ ለመከተል እንሞክራለን። እኔ ግን ምነግረህ አንተ ከዚህ አሳዛኝ እውነታ የተለየ መሆን ትችላለህ። አንተ የራስህ የሆነ ልዩ ድምጽ የራስህ ብቻ የሆነ የተለየ መንገድ አለ በዙሪያ ያሉ ሰዎች የሚያስተላልፉትና አስተያየት የሚያሳድሩበት ተጽዕኖ ምንም ያህል ጠንካራ ቢሆንም በመጨረሻ ግን የራስን ጥልቅ ውሳኔ ማድረግና የራስህን ህይወት በራስህ ፍላጎት የመኖር መብቱ አንተ እጅ ላይ ብቻ ነው ያለው እርግጥ ነው ይህንን እውነት መቀበልና መተግበር ወደ ተግባር መዋል ቀላል አይደለም ለረጅም ጊዜ ከለመርነው የተሳሳተ አስተሳሰብና ከምኞት ቀጠናችን መላቀቅ ከፍተኛ ድፍረትና ቁርኝነት ይጠይቃል። የሌሎችን ሊኖር የሚችል አሉታዊ ምላሽ መፍራት፣ በሂደቱ ውስጥ ስተት መስራትን መፍራት፣ አልፎ ተርፎ ከማህበረሰቡ የተለየ መንገድ በመከተላችን ብቻችንን የመሆን ስጋት ሊሰማን ይችላል። ነገር ግን በጥልቀት አስበን የሌሎችን ደካማ ጥላ ሆኖ ለዘላለም ከመኖር በራስ ብሩህ ብርሃን በልበ ሙሉነት መኖርና በራስህ ተማምነህ መኖር በሺህ ጥፍ የበለጠ የተሻለ ነው። ታሪክ እንደሚያሳየን ከሆነ በዓለም ላይ ታላቅ ለውጥ ያመጡና ዘመን ተሻጋሪ ስኬትን ያስመዘገቡ ሰዎች የራሳቸውን ልዩ መንገድ የፈጠሩ የራሳቸውን እውነተኛ ማንነት ያገኙና በዚያ ላይ ጸንተው የቆሙ ናቸው። በዙሪያቸው ያሉትን ጊዜያዊና ጠባ ጠባብ አስተሳሰቦችን ተጽዕኖአቸውን በድፍረት አልፈው የራሳቸውን ሰፊና ሁሉን አቀፍ ራዕይ እየተከተሉ ናቸው። እነሱ በእውነት ስኬታማ የሆኑት የሌሎችን ስኬት በመድገም ሳይሆን እያንዳንዳቸው የተላበሱትን ልዩ ማንነት ሙሉ በሙሉ በመቀበል እና የዚያ ልዩ ማንነታቸው ላይ በመተማመን ነው። ወደፊት መጓዙ ደግሞ ዋናው አዋጩ መንገድ ነው። አንተም ልክ እንደነዚህ ታላላቅ ሰዎች የመሆኑ ሙሉ አቅም አለ። አንተም የራስ ሲሆን የተደበቀ ተሰጥኦና ያልተገለጠ ድብቅ ችሎታ አለ። የሌሎችን የተሳካላቸው የሚመስሉ መንገድ በድፍረት ከመከተልና የራስን ድምጽ ከማፈን ይልቅ ያንተን ውስጣዊ ልዩነት በጥልቀት ወቅ፣ ያንን ልዩነትን በአግባቡ አዳብ ነው። ከዛም በልበሙሉነት ለዓለም አሳየው። ዓለም ያንተን እውነተኛ ማንነት እንጂ የሌሎችን ቅንጅ አይፈልግም። ታዲያ እነዚህ ሁሉ የውጪ ተጽዕኖዎች ሙሉ በሙሉ ለመላቀቅ እውነተኛ ማንነትን ለማግኘት በተግባር ምን ማድረግ አለብኝ ብለህ ልታስብ ትችላለህ። ይጠቅማሉ ብዬ ያሰብኳቸውን አንዳንድ ነጥቦችን ላንሳልህ። አንደኛ ራስን በጥልቀት እወቅ። ወደ እውነተኛ ማንነት ለመጓዝ የመጀመሪያውና እጅግ ወሳኙ እርምጃ ማንነትን በጥልቀት ማወቅ ነው። የልብ ጥልቅ ፍላጎቶች ምንድን ናቸው? በህይወት ውስጥ ዋጋ የምትሰጣቸው እውነተኛ እሴቶች ምንድን ናቸው? በህልምህ የምታያቸው ብሩህ ህልሞች ምንድን ናቸው? በእለት ተዕለት ህይወት ውስጥ በደስታ የምታደርጋቸውና በግድ የምትርቃቸው ነገሮች የትኞቹ ናቸው? እነዚህን መሰል ጥያቄዎች ራስህን በሀቀኝነት መጠየቅና ለእነርሱ እውነተኛ መልስ በመስጠት ወደ እውነተኛ ማንነት መቅረብ ትችላለህ። ይህንን ለማድረግ ጊዜ ወስድህ በጸጥታ ማሰብ አለብህ። ማስታወሻ መያዙ ወይም ከታማኝ ሰው ጋር ከጓደኞች ጋር መወያየት ትችላለህ። ሁለተኛው ጉዳይ የሚሆነው የውስጥህን እውነተኛ ድምፅ በጥሞና ማዳመጥ። በዙሪያ ብዙ የሚረብሹና አቅጣጫህን የሚያስጡ ድምጾች ሊኖሩ ይችላሉ። ቤተሰቦችህ ካንተ የሚጠብቁት ነገሮች፣ የጓደኞችህ ምክርና አስተያየት፣ የማህበረሰብህ ወግና ልማድ ነገር ግን ከነዚህ ሁሉ የውጭ ድምጾች በላይ የልብህን እውነተኛ ድምፅ በጥሞና አዳምጥ። ውስጥ የስሜትህን ተከተል። እውነተኛ ማንነትህ የሚነግርህን ያንን ረቂቅና ኃይለኛ ድምፅ አዳምጥ። ይህንን ድምጽ ለመስማት ጸጥታን መምረጥ፣ ማሰላሰልን ተለማመድ፣ ከተፈጥሮ ጋር ጊዜ አሳልፍ። ሶስተኛው ጉዳይ የሚሆነው ጤናማ መስመሮችን በግልጽ አስቀምጥ። የሌሎች ሰዎች አስተያየትና ተጽዕኖ በአንተ ላይ አሉታዊ ተጽዕኖ እንዳያሳድርብህ ራስህን በአግባቡ ጠብቅ። የማትፈልጋቸው ነገሮችን በድፍረትና በአክብሮት አይበል። የራስህን ውድ ጊዜና ውስን ጉልበትህን በአግባቡ አስተዳድር። ለራስህ ጊዜ ስጥ። ለፍላጎቶችህ ቅድሚያ ስጥ። የሌሎች ሰዎችን ችግር ለመፍታት ሁልጊዜ ዝግጁ ከመሆን ይልቅ የራስህን ችግር ለመፍታት መጀመሪያ ዝግጁ ሁን። ሌላው ጉዳይ የሚሆነው በራስህ ልዩ ችሎታዎችና እምቅ ኃይል ሙሉ በሙሉ ተማመን። የራስህን ልዩ ችሎታዎችና ገና ያልተገለጠ እምቅ ኃይልህን እመን። ስህተት መስራትን በፍጹም አትፍራ። ስህተቶች የእድገት ወሳኝ አካላት ናቸው። ከስህተቶች ተማርና በበለጠ ጥንካሬ ወደፊት ቀጥል። ሁሉም ታላላቅ ሰዎች ብዙ ውድቀቶችን አስተናግደዋል። ውድቀት የፍጻሜ ምልክት ሳይሆን የመጀመሪያው ትምህርት ቤትህ ነው። ለዚህ ደግሞ ቶማስ ኤዲሰንን መመልከት ብቻ በቂ ነው። ሌላው ጉዳይ የሚሆነው በዙሪያ የሚያበረታቱህንና ወደፊት እንድትራመድ የሚገፋፉህን አዎንታዊ ሰዎችን ምረጥ። በዙሪያ የሚያበረታቱ በህልምህ እንድታመን የሚያደርጉህንና በራስ መተማመንህ እንዲጨምር የሚያደርጉህን አዎንታዊ አስተሳሰብ ያላቸውን ስኬታማ ሰዎችን ምረጥ። አሉታዊ አስተሳሰብ ያላቸውን፣ ሁልጊዜ የሚያማርሩና ወደኋላ የሚጎትቱህን ሰዎች ቀስ በቀስ ከህይወትህ አርቅ። ጤናማና አዎንታዊ ግንኙነት ለአእምሮ ሰላምና ለእድገት እጅግ አስፈላጊ ነው። ሌላው ጉዳይ የሚሆነው ከውጫዊ ንግግር ርቀህ ከእውነተኛ ማንነትህ ጋር ብቻህን በጸጥታ ጊዜ አሳልፍ። ከውጫዊ ተጽዕኖችና ከማህበራዊ ግርግር ርቀህ ከእውነተኛ ማንነት ጋር ብቻህን በጸጥታ የምታሳልፈው እያንዳንዱ ደቂቃ እጅግ በጣም አስፈላጊ ነው። በዚህ ውድ ጊዜ ውስጥ ራስን በጥልቀት ለማሰብ የህይወትን አቅጣጫ ለመገምገም ለማሰላሰልና መንፈስን ለማደስ ትችላለህ። ይህ የብቸኝነት ጊዜ የፈጠራ ችሎታን ያጎለብታል። እንዲሁም ውስጣዊ ጥንካሬን ይጨምራል። ሌላ ጉዳይ የሚሆነው ለራስ የሆነ የላቀ ስኬት ልዩ ትርጉም ፍጠር። ስኬት ማለት ለእያንዳንዱ ሰው የተለያየና የራሱ የሆነ ጥቅም ትርጉም አለው። አንተ ለራስህ እውነተኛ ስኬት ምን ማለት እንደሆነ በግልጽ አስቀምጥ። የሌሎችን ጊዜያዊና የውድድር መመዘኛዎች ወይም ደግሞ የገንዘብና የዝና መለኪያዎች ሳይሆን የራስን ዘላቂ ስኬቶች ለረጅም ጊዜ ግቦችን መሰረት አድርግ። እውነተኛ ስኬት የሚለካው በውጫዊ ነገሮች ሳይሆን በውስጣዊ እርካታና በህይወት ውስጥ በምታመጣው አዎንታዊ ለውጥ ነው። ሌላው የሚሆነው ለውጥህን በክፍት አእምሮ ተቀበልና ከእርሱ ጋር ተላመድ። ህይወት የማይቋረጥ ሂደት ነች። አዲስ ነገር ለመሞከርና ከምቾት ቀጠና በድፍረት ለመውጣት ሁልጊዜ ጊዜ ዝግጁ ሁን። ለውጥ መጀመሪያ ላይ አስፈሪ ቢመስልም፣ መጨረሻው ግን ወደ ትልቅ እድገትና የለውጥ ጉዞ የሚያመራ መንገድ ነው። አሮጌውን አስተሳሰብህን ትተህ ለአዲስ እድሎች ብርሃን ክፈት። ሌላውና መሰረታዊ ጉዳይ የሚሆነው በዚህ የለውጥ ጉዞ ላይ ትዕግስትና ጽናት ይኑርህ። ከሌሎች ተጽዕኖ ሙሉ በሙሉ ለመላቀቅ፣ እውነተኛ ማንነትን ለመቀበል የተወሰነ ጊዜ ሊወስድ ይችላል። በዚህ ረጅም ጊዜ ውስጥ ትዕግስትና የማያቋርጥ ጽናት እጅግ በጣም አስፈላጊ ነው። በራስህ ላይ ጠንካራ እምነት ይኑርህ። ምንም ያህል ፈታኝ ሁኔታዎች ቢኖሩም ወደ ግብህ መጓዝን በልበ ሙሉነት ቀጥል። አንድ ቀን ታመሰግነኝ ይሆናል። በመጨረሻ ጉዳይ ላይ የማነሳው ራስህን በፍጹምነት ውደድ ተቀበል። ድክመቶችህና ጉለቶችህን ጨምሮ ራስህን እንደሆንክ በፍጹም ተቀበለው ውደደውም። ፍጹም ሰው መሆን በፍጹም አይጠበቅብህም። ልዩነትህ ድክመትህ ሳይሆን እውነተኛ ውበትህ ነው። ራስህን መውደድና መቀበል ለራስ ክብር መስጠትና በራስ መተማመን ለህይወት ትልቅ መሰረት ነው። ውድ ቤተሰቦቼ ይህ ነገር መጀመሪያ ላይ አስቸጋሪና ፈታኝ ቢመስልም፣ በመጨረሻ ላይ ግን እጅግ አስፈላጊና የስኬት ማማ ላይ እንድትቀመጡ የሚያደርግ ትልቅ መስመር ነው። እናም ዛሬውኑ እንድታደርጉ ተመክራችኋለሁ። ከሌሎች ጊዜና አላስፈላጊ ተጽዕኖች ሙሉ በሙሉ ነጻ ወጥታችሁ እውነተኛ ማንነታችሁን በድፍረት ስትቀበሉ ህይወታችሁ እውነተኛ ትርጉም ይኖረዋል። ውስጣዊ ሰላማችሁ ይጨምራል። ደስታችሁ እጅግ የላቀ ይሆናል። እመኑን። በእያንዳንዳችሁ ውስጥ ያለው እውነተኛ ልዩና ድንቅ ወይም ደግሞ አንተ ወይም አንቺ ይህንን ዓለም በአዎንታዊ መልኩ የመለወጥ ሙሉ አቅም እንዳላችሁ ማወቅ ትችላላችሁ። የሌሎችን ጊዜ ያስተያየትና የድሩ ነፃ የልባችሁን ጥልቅ ትዕዛዝ በሙሉ ልባችሁ ተከተሉ። የራሳችሁን ልዩ ታሪክ በድፍረት ጻፉ። በመጨረሻም ይህም ቪዲዮ ተመልክታችሁ እያንዳንዱን ነጥብ በጥልቀት ተመልክታችሁ ህይወታችሁ ላይ እንደ ማንቂያ ደውል እንደምትጠቀሙበት ተስፋ አድርጋለሁ። በዚህ ቪዲዮ ላይ ያላችሁን ጠቃሚ አስተያየት ከታች ባለው የኮሜንት መስጫ ስር ሀሳባችሁን በነፃነት ማስቀመጥ ትችላላችሁ። እናም እስካሁን ድረስ ሰብስክራይብ ሳታደርጉ ከሆነ የምትከታተሉኝ ሰብስክራይብ እንድታደርጉ በአክብሮ ትጠይቃለሁ። በቀጣይ በሌላ ጠቃሚና አስተማሪ ቪዲዮ እስክንገናኝ ድረስ ሁላችሁም በእያላችሁበት ሰላም፣ ፍቅር፣ ጤና እንዲገጥማችሁ ምኞቴ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላሙን